ለአጋሮቻችን ያለኝን ምስጋና ላቅርብ። በእነዚህ አጋሮች ድጋፍ ነው ይህ ፕሮግራም ዘወትር የሚቀርብላችሁ እና በምርቶቻቸውና አገልግሎቶቻቸው እንድትጠቀሙ አበረታታችኋለሁ። ውድ ስፖርት ቤተሰቦች፣ እያደመጣችሁ የምትገኙት ብስራት ስፖርትን ነው። ከብስራት ኤፍ ኤም 101.1 የሬዲዮ ጣቢያ ስቱዲዮ በቀጥታ የፕሮግራሙ አዘጋጅ መንሱር አብዱልቀኒ ከቴክኒሻናችን ሕይወት አሰፋ ጋር ነን። በመንሱር አብዱልቀኒ ኦፊሻል ዩቱብ ቻነል በኩልም በመላው ዓለም በቀጥታ ይህ ፕሮግራም እየተላለፈ ይገኛል። ከአራት መቶ ከአራት መቶ ስልሳ ሁለት ሺህ በላይ ተከታዮች ባሉት የሰብስክራይበርስ ባሉት ቻነላችን ነው እየተደመጠ የሚገኘው። አሁንም ቀደም ሲል በማንቸስተር ዩናይትድ ወገን ባነሳሁት ነጥብ ላይ የነበራችሁ ተከታታዮች ወደዚህ ወደዚህኛው ቪዲዮ ከተመለሳችሁ እና ሰብስክራይብ ያላረጋችሁ እንደሆነ ሰብስክራይብ እንድታደርጉ ላስታውሳችሁ ተደራሽነታችን እንዲሰፋለን። ሊቨርፑል በአንፊልድ ሁለት ለአንድ ተሸነፈ፣ ቅድም ማንቸስተር ዩናይትድ በአንፊልድ ሁለት ለአንድ አሸነፈ በሚል ርዕስ ስር ነበር። አሁን ደግሞ በሊቨርፑል ፖይንት ኦፍ ቪው ሀሳቦች መረጃዎችን ላቅርብ እስቲ። የሊቨርፑል ቀውስ በደንብ ጀምሯል አሁን ወደ ጥልቅ ሆነ ክራይሲስ አልገባም፣ ግን ከሊቨርፑል የሚጠበቀው አሸናፊነት ባለፉት አራት ጨዋታዎች በአቻ ውጤት እንኳን እንዶ እንደ ለህመም ማስታገሻነት የሚሆን አቻ ውጤት እንኳን ሳይመዘገብ በሁሉም ውድድሮች አራት ተከታታይ ጨዋታዎችን ተሸነፈ። አሁን ስኮር ቦርዱ ላይ ያለው ውጤት ብቻ ሳይሆን ሊቨርፑል የተሸነፈበት ሁኔታ በጣም አሳሳቢ ነው። በሽንፈት በጨዋታው ላይ የሚታዩ ድክመቶች በጣም በጣም አሳሳቢዎች ናቸው። ስሎት አርነ ስሎት አሰልጣኙ እንቅልፍ የማይተኙባቸው ሌሊቶች አሁን መጥተዋል። ሪንትራብል ለአንፊል ደጋፊዎች ባለፈው ሲዝን ስሎት ያስለመዷቸው አሸናፊነት አሁን በድንገት ብስ ብሎ ሲጠፋ እየተመለከቱ ነው። ትልልቅ ትልልቅ ተጫዋቾች ተሰብስበው የሊቨርፑል ጥንካሬ የድረስ ሲሆን ማን ሲያቆመው ይሆን እንደው፣ አንድ የሆነ የተከታታይ አሸናፊነት የውጤት የበላይነት ዳይናስቲ ሊገነባ ነው ወይ ሊቨርፑል እያልን ከዘንድሮ ሊቨርፑል ብዙ ጠብቀን ነበር። ቀስ በቀስ ግን ያው እየተንሸራተተ እየተንሸራተተ የሻምፒዮንነቱ መልክ እየጠፋ መጣ። አራት ተከታታይ ጨዋታ ከብሬንደን ሮጀርስ ከ2014 ወዲህ ሊቨርፑል ሲሸነፍ ለመጀመሪያ ጊዜ ነው። አንፊልድ፣ የቀዮቹ የማይደፈረው ምሽግ በሬድ ዴቪልስ የጨዋታ ፕላን ተገረሰሰ። ከ2016 ወዲህ እንዲሁ ዩናይትድ ሲያሸንፍ ለመጀመሪያ ጊዜ ነው። ጨዋታው ሲጀመር ትኩረት ማነስ፣ የመከላከል ድክመት ተመልክተናል። በጊዜ ገና ደም እንኳን ሳይሞቅ ተጋጣሚ አንድ ለዜሮ እንዲመራ ያስቻለ ጎል ተቆጠረ። ሊቨርፑል እንደገና የአቻነቷን ጎል የማሳደድ ጭራ የመከተል ግዴታ ውስጥ ገባ። ከኤምቡሞ ጎል በኋላ 62 ሰከንድ አካባቢ ከተቆጠረው ጎል በኋላ ለ76 ደቂቃዎች ሊቨርፑል በዚህ ውስጥ ሲኳትን ቆየ። ያለው ማይንድሴት የተለያየ ነው፣ ውድ አድማጮች። ዜሮ ለዜሮ ሆነህና፣ አንድ ለዜሮ እየመራህ አንድ ለዜሮ እየተመራህ ያለው ሁኔታ አንድ አይነት አይደለም። ያለው አእምራዊ ሁኔታ አንድ ለዜሮ የምትመራ ከሆነ ለአቻነት ትሄዳለህ አይደል? ዳገት አለ። ሁለት ለዜሮ የምትመራ ከሆነ ዳገቱ ይበላል፣ ስሎፑ በጣም ከፍ ይላል። ይሄ አእምራዊ ሁኔታውን ነው ምነግራችሁ። ግን ጨዋታው እንደተጀመረ በገዛ ሜዳህ ላይ ኮንፊደንስ ጥያቄ ውስጥ ባለበት ሰዓት ላይ አንድ ደቂቃ ከምናምን ገና ሰከንድ ላይ ተቆጥሮብህ እንደገና ለሰባ ስድስት ደቂቃ ያቻነቷን ጎል ካላስቆጠርክ የምታስበው ስለ ውድቀትህ ብቻ ነው። ከዚያ ደግሞ የቆመ ኳስ ጉዳይ በሊቨርፑል ላይ ይነሳል። በቆመ ኳስ መከላከል ድክመታቸው ላይ ተንተርሰው ነው ዩናይትዶች አሸንፏቸው። ሊቨርፑል የተሻለ ኤክስጂ ነበረው 286 ሶስት ጎል ማስቆጠር ነበረበት ነው በትንሹ ያነሰ ኤክስጂ ካለው ካስመዘገበው ማንቸስተር ዩናይትድ 126 ይልቅ አንድ ጎል ብቻ አስቆጥሮ ተሸንፎ ወጣ። አሁን ክሊኒካል የመሆን ጉዳይም እዚህ ላይ ጥያቄ ይነሳበት፣ የተገኙትን እድሎች ደግሞ በአግባቡ የመጠቀም ነገር ኦኬ። ባለፈው የውድድር ዘመን ባለፈው ሲዝን በእንግሊዝ ፕሪሚየር ሊግ በጎል ጨራሽነታቸው የምናውቃቸው ሁለት ታላላቅ አጥቂዎች ስብስቡት ነበሩ፣ አሌክስ ኢስሐቅ እና ሙሐመድ ሳላ ሁለቱም ባሉበት ነው ዩናይትድ እንግዲህ ማን ነው፣ ሊቨርፑል ከፍ ያለ ኤክስጂ ኖሮት ግን ጎል ማስቆጠር በቂ ጎል ማስቆጠር አልቻለም ለማሸነፍ የምንለው። እንዲያውም ይሄ ሶስት ገደማ የተጠጋው ኤክስጂ ኤክስፔክትድ ጎል ከኮዲ ጋክፖ እግሮች የተገኙ እግርና ቴስታ የተገኘው አንድ ጎል አስቆጥሯል። ጥሩ ጥሩ እድሎችን አግኝቷል፣ ብረት ገጭተውበታል። ትላንትና ብዙ ብረት የመለሰባቸው ሙከራዎች ነበሩ። እንዲሁም በመጀመሪያ 45 ደቂቃ በፕሪሚየር ሊጉ ከስንት ጊዜ በኋላ ለመጀመሪያ ጊዜ ነው በግማሽ የጨዋታ ክፍለ ጊዜ ይሄ ሁሉ ብረት የመለሰ ሙከራ ሲመዘገብ። እና ኤኪቲኬን ፍሪምፖንግ እና ቪርትስን ተጠባባቂ አድርገውን ያስጀመሩት ሊቨርፑሎች ይሄ ራሱ ኦኬ ከኢንተርናሽናል ብሬክ በኋላ ነገሮችን እረዳለሁ፣ ግን ከወቅታዊ ብቃት አንጻርም ደግሞ ኢንተርናሽናል ብሬኩ ባይኖርስ ቪርትስን ማሰለፍ ይሻላል፣ ሶቦዝላይን አስር ቁጥር ማድረግ፣ ፍሪምፖንግንስ ወደ አሰላለፍ መመለስ ይቻላሉ። ኤኪቲኬ እንኳን አጀማመሩ ጥሩ ነበር። እሱ መቀዛቀዝ አሳይቷል እና ወደ 200 ሚሊዮን ፓውንድ ዋጋ ያላቸው ተጫዋቾችን ተጠባባቂ አድርጎ የጀመሩ በወሳኝ ወደ አሸናፊነቱ ሀዲድ ለመመለስ በቁርጠኝነት በተጫወተበት ጨዋታ ላይ ሶስት ነጥብን በአንገብጋቢነት በሚፈልግበት ሰዓት ላይ ቡድኑን ሊያጠናክሩ በከፍተኛ ገንዘብ የመጡ ተጫዋቾችን ተጠባባቂ አድርጎ ማስጀመር በራሱ የሚናገረው አሉታዊ መልእክት አለው። የቨርጅል ቫንዳይክ እና የሞሐመድ ሳላህ አሳሳቢ ነው ፐርፎርማንሳቸው። ውድ አድማጮች፣ የሊቨርፑል ደጋፊዎች ከኔ በላይ በስሜት አይታችሁ እንደተረዳችሁት አልጠራጠርም። ቫንዳይክ የወትሮ ቫንዳይክ አይደለም። መከላከልና ማጥቃት ላይ ቁልፍ ሚና ያላቸው እነዚህ ተጫዋቾች እንዲህ ተዳክመው ፈዘው ቀዝቅዘው ማየት ለሊቨርፑል በጎ ዜና አይደለም። የቫንዳይክ መሪነት ተበላሽቷል። የመሐመድ ሳላ ጎል አስቆጣሪነት ትዝታ ሆኖ ቀርቷል። የሻምፒዮኖቹ ግድግዳ ተሰነጣጥቋል በደንብ አሁን ቡድኑ ለራሱ አስተማማኝ ቁመና ያገኝ ዘንድ በጣም ረጅም ርቀት መጓዝ እንዳለበት አሁን የትላንቱም ጨዋታ አሳይቶናል የሳላህ ካሪዝማ መመለስ አለበት አሁን የርገን ይቅርታ አርኔ ስሎት መቼም ዘንድሮ የክሎፕን ልትናፍቁ ትችላላችሁ። ግን በክሎፕም ዘመን ሊቨርፑል እንደዚህ ያዠቀበት ጊዜ ነበር። ግን የስሎት ከባዱ ፈተና የማኔጅመንት ፈተና ትልልቅ ተጫዋቾችን በከፍተኛ መዋለ ንዋይ የተሰባሰቡ ተጫዋቾችን አሰባስቦ በአዲስ የቡድን ግንባታ አስተሳሰብ በራሳቸው ምስል ወደ አሸናፊ ስብስብነት ወደ ተቀናጀ ቡድንነት መቀየር ነው። የ47 ዓመቱ ስሎት አራት ተከታታይ ጨዋታን ሲሸነፉ በአሰልጣኝነት ታሪካቸው ለራሱ ለመጀመሪያ ጊዜ አሁን ው ባልለመዱት ቴሪተሪ ውስጥ ነው ያሉት። ሰውየው አንድ ተከታታይ ጨዋታዎችን ተሸንፈው ጫና ውስጥ ገብተዋል። ከዚህ በፊት አይተውት አያውቁም፣ በፌይኖርድም በዛ ሀገራቸው በነበሩበትም ጊዜ። ሁለተኛ ደግሞ ይሄ ያልተለመደ ግዛት ውስጥ ነው ያሉት የሚያስብለኝ፣ እንዲህ ያሉ ትልልቅ ተጫዋቾች የተሰባሰቡበትን ስብስብ ማኔጅ አድርገው አያውቁም። አሁን ማጣፊያ አጠራቸው ይመስላል። ትናንትና ብዙ የሊቨርፑል ደጋፊዎች ካስዬን ታውቁታላችሁ። ካሳውን በጋሻው እግር ኳስም በሬዲዮ ተመልከቱ ላይ በስቱዲዮ ባልደረባነት ከመሴ ጋር እንሰራለን እና በመደበኛ ስራው በጣም ትልቅ ኤግዚኪቲቭ ነው። ትልቅ ኩባንያ ምክትል ስራ አስፈጻሚ በፋይናንሱ ዘርፍ ላይ እና ስለማኔጅመንት ጉዳዮች ከእርሱ ጋር እንወያያል። ይሄ እግር ኳስ ማኔጅመንት ነው የምናወረው አይደለ። በአጠቃላይ ግን የስራ ማኔጅመንት የሚመለከት ስለሆነ እሱ የሊቨርፑል ደጋፊም ስለሆነ አንድ ነጥብ አነሳልኝ። ማኔጂንግ ሃይ ፕሮፋይል ኢንዲቪጁዋልስ፣ ከፍ ያለ በሙያቸው ከፍ ያለ ብቃት ያላቸው ስመጥር ሰራተኞችን ይዘህ አንተ ዋና ስራ አስፈጻሚ የሆነ ከላይ ስትቀመጥ ካልቻልክበት አንተ ላይ ራሱ የሚያመጣው ስነ ልቦናዊ ጭንቀት አለ። እነርሱ ከአንተ የተሻሉ የሚሆኑባቸው መስኮች ስለሚበዙ ትልልቆች ስለሆኑ፣ ሌሎችን አነስ ያለ ብቃት ካላቸው ጋር ነገሮችን ማኔጅ በማድረግ በኩል አንድ አይነት ሊሆን አይችልም፣ አሰራር እና አሁን ስሎት የገጠማቸው እንደዚህ አይነት ፈተና ነው ሲለኝ ነበር። ታላላቅ እግር ኳስ አሰልጣኞች ልክ እንደ ታላላቅ የጦር መሪዎች ናቸው። የመሪነት ብቃት፣ በፍልሚያ መካከል ፈጥኖ መፍትሄ መፈለግ፣ የመሳሰሉት ጉዳይ ከእነርሱ ይጠበቃል። ኢነርጂ፣ ድፍረት፣ ይሄ እብሪት የሌለበት ኮንፊደንስ፣ ጠንካራ የግብረገብና የስነ ምግባር መሰረት ያለው መሆን አለበት ይባላል። የጦር መሪ የተግባቦት ብቃት፣ የኮሚኒኬሽን ችሎታ በጫና ውስጥ ውጤታማ ውሳኔዎችን ማሳለፍ የመቻል ብቃት፣ ይሄ ሁሉ ልክ እግር ኳስ አሰልጣኞች ላይም ይሰራል። ስትራቴጂክ በሆኑ ቴክኒካል ጉዳዮች ላይም ተሰጦ ሊኖረው ይገባል። አንድ የእግር ኳስ አሰልጣኝ በተለይ እንደ ሊቨርፑል ያለ ግዙፍ ኩባንያን ማናጀር ተብሎ በቡድኑ ላይ በቡድኑ ሜዳ ላይ ያለውን ነገር ማኔጅ ሲያደርግ ውስብስብ ያሉ በድንገት የሚያጋጥሙ ፈተናዎች፣ እነዚህን ፈተናዎች መወጣት የምትችለው የተቆራረጡ መረጃዎችን በማሰባሰብ ፈጣን መፍትሄ ለማግኘት እነዛን በመሰካካት የመፍትሄውን ትልቁን ምስል በመሳል ነው ይላሉ። ጥቃቅን ነገሮችን ሰብስቦ እንግዲህ ትልቁን የመፍትሄ ምስል መፍጠር ቀላል ስራ አይደለም። ጥቃቅን መፍትሄ ጥቃቅን ጉዳዮች ስላችሁ ለምሳሌ ሜዳ ላይ ስናየው ግዙፍ ችግር ሆኖ እና ይሆናል። ግን ሞሐመድ ሳላህ ከአምና ዘንድሮ ምን ነካው? በ11 ጨዋታ ሶስት ጎል ምን ማለት ነው? ሳላህና ቪርስ እንዴት ሊግባቡ አልቻሉ? ሳላህ ከኢሳቅ ጋርስ እንዴት አልተቀናጀም? ሳላህ ከኮነር ብራድሊ ጋርስ? እና ነገሮችን በዘመናዊ እግር ኳስ ላይ አንኳር አንኳር ከላይት አይደለም ማኔጅ ምታደ ጥቃቅን ጉዳዮች በጥልቀት ገብተ ነው ምንድን ነው ምክንያቱ? እና ለአርነስሎት ችግሩ ምንድን ነው? ቅድም እንዳልኳችሁ እነዚህ ሃይ ፕሮፋይል ኢንዲቪጁዋልስን ሰብስበዋል። ከአምናው ዘንድሮ የበለጠ ስብስቡ ጠንክሯል። እነዚህን ሰብስበው ማኔጅ ማድረግ ይችላሉ ወይ? አሁን ጥርጣሬ ውስጥ እየገባን መጠን ትልልቅ ተጫዋቾችን ማሰልጠን ማኔጅ ማድረግ ይችላሉ ወይ ጥያቄ ውስጥ አስገብቶናል። የሰሞኑ ሁኔታ ለምን አዳዲስ የመጡት ተጫዋቾች ቶሎ ተቀናጅተው ቅድም ያልኳችሁ ትልቁን ምስል የመፍትሄ ምስል መፍጠር አልቻሉም? አሰልጣኝ ጥቃቅን ጉዳዮችን ገጣጥነው እና አሁን ጊዜ በማይሰጥ ፍልሚያ ውስጥ ገብተዋል። ተከታታይ የፉክክር ሜዳ ላይ ቀልጣፋ የሆነ መፍትሄ ማሳለፍ አለበት አንድ አሰልጣኝ። ቀልጣፋ የሆነ ጊዜ አይሰጥህም እና ከጨዋታ በኋላ ትናንት የተናገሩትን እዚህ ጋር ላንሳ። ምን አሉ? አንድ አሰልጣኝ ያለማቋረጥ እንደ አሰልጣኝ ይቅርታ፣ እንደ አሰልጣኝ ያለማቋረጥ ትፈተናለህ። ስትጀምር አዲስ አሰልጣኝ ነህና ማሸነፍ መጀመር አለብህ ትባላለህ። ከዚያ ማሸነፍ ከጀመርክ በኋላ ደግሞ ወደ ትልቅ ክለብ መትሃልና ሰዎች በትልቁ ክለብ የየርገን ክሎፕ ተተኪነትን እንደገና እያስታወሱ ብዙ ነገር ይጠይቃሉ አሉ። ቀጠሉና የምትጋፈጠው ትልቁ ቻሌንጅ ይሄ ነው። አሁን አራት ተከታታይ ጨዋታዎችን ተሸንፈናል። የአሰልጣኝ ሕይወት ሁል ጊዜም በፈተና ውስጥ እንዳለፈ ነው አሉ። አሁን ክሎፕ የሚለውን ስም ሁሉ አነሱ። እዚያ አምና ደጋፊው ክሎፕን እንዳይናፍቁ የስሎት ውሳኔዎች አስችሎት ነበር። አሁን ግን ተከታታይ ሽንፈት በስሎት ዘመን ታይቶ ስለማይታወቅ ወደ ስሎት ስም መነሳት ጀመረ። በያኔ በብሬንደር ሮጀርስ ዘመን ስለሆነ ነገር በመጥፎ እየተቀየረ ነው። እና ትላንትና አርንስሎት በአራት ሁለት ሶስት አንድ ሲገቡ ፊት ላይ ኢስቅን አሰለፉ። ከዚህ በኋላ ከእርሱ ጠብቁ ሲሉ ነበር ከጨዋታው በፊት የበለጠ ጫናን ያሳደሩበት። ግን ምን ያህል ከእንቅስቃሴ ውጭ ሆኖ እንደቆየ ጨዋታውን የተመለከትን ሁሉ እንመሰክራለን። ና ጋክፖ በግራ በኩል የእሱ እንቅስቃሴ በጣም የተሻለ ነው። ሶቦዝ ላይ አስር ቁጥር ቦታ ላይ ጀመረ። ሳላ በቀኝ በኩል ደብዝዞ አመሸ። ማካሊስተር ያው ጉዳት አጋጥሞታል። የመጀመሪያው ጎል ሲቆጠር በዚህ በኮንከዥን ጎሉ መቆጠር አልነበረበትም፣ እርሱ ከተጎዳ በኋላ ነው ዩናይትዶች እድሉን የፈጠሩት የሚል ክርክር አስነስቷል። ግን ጭንቅላቱ በጨርቅ ተሸፍኖም መጫወቱን ቀጠለ። ግራቨንበርግ የቡድኑ ወሳኝ ተጫዋች መሆኑ ሳይታለም የተፈታ ስለሆነ በተከላካይ አማካይ ቦታ ላይ እንደው ጉዳት አለበት እየተባለም በጥርጣሬም ጨዋታውን ጀምሯል እና ኬርኪዥ፣ ቫን ዳይክ፣ ኮናቴ እና ብራድሊ በባክፎር ጀመሩ። ጆርጂ ማማሽ ዳሽቪሊ ጆርጂያዊ ግብ ጠባቂ በአሊሰን ቤከር ቦታ አለ። እንግዲህ በአራት ሁለት ሶስት አን ጀመሩና ይሄ አሰላለፍ አላዋጣቸው ስልሳ ደቂቃ የመጀመሪያው ፕላናቸውን ለስልሳ ደቂቃ ገደማ ተመለከቱ። የመጀመሪያው ሰዓት ካለፈ በኋላ ስልሳ ሁለተኛው ደቂቃ ላይ የተጫዋቾች ለውጥ አረጉ። ሶስት ተጫዋቾች ቀየሩ። ማለትም አሌክሲስ ማካሊስተር፣ ሪያን ግራቨንበርግ ና ኮኖር ብራሊን አስወጡና ኢጎይ ኪቲኬ፣ ከርቲስ ጆንስ እና ፍሎሪያን ቪርስን አስገቡ። ያ ማለት መሀል ሜዳውን አከሙት። ለመሃል ሜዳው ህመም ቡድኑ ከመሃል ሜዳው የሚጠብቀውን ነገር ስላላገኘ በሚድፊልዱ በኩል ይሆናል የሚሉትን መፍትሄ አመጡና ያንን ለማስተካከል ባደረጉት ጥረት ሲስተሙን ቀየሩት፣ ወደ አራት አራት ሁለት። አሁን እንግዲህ በግራ በቀኝ በኩል በተለይ በቀኝ በኩል ሊቨርፑል ዩናይትዶች እናጥቃ ካሉ ዊንግ ባኮቹ ሁለት ለአንድ ተጫዋቾች ይከላከሏቸዋል ማለት ነው። ለምሳሌ አማድ ቢቆይ ኖሮ ኬርኪዥ እና ጋክፖ በዛ በኩል ሁለት ለአንድ ሊከላከሉት ይችላሉ። እንደ ልብ ሊንቀሳቀስ አይችልም። ወይም በዚህ በኩል ምንድን ያደርጉት፣ ኬርኪዥ ቫንዳይክ፣ ኮናቴ እና ሾቦዝ ላይን ቀኝ ተከላካይ ያመጡ፣ ጋክፖ ጆንስ፣ ቪርትስ እና ሳላህን ደግሞ በሁለተኛው አማካይ አጥር ላይ ያስቀመጡ፣ የበለጠ የበለጠ መሐመድ ሳላህ ከፍጹም ቅጣት ምት ሳጥን ራቀ ማለት ነው። በቀኝ ክንፍ በኩል በአማካይነት በአጥቂ አማካይነት ነው እዛ የተሰለፈው ኤኪቲኬ እና ኢሳቅን ደግሞ ከፊት አደረጉና በዚህ በአራት አራት ሁለት ደግሞ ነገሮችን ሞከሩ። እርግጥ ከዛ ለውጥ በኋላ የሊቨርፑል ፐርፎርማንስ ግራፍ ከፍ ብሎ ነበር። ሰባሁለተኛው ደቂቃ ላይ ኢሳቅን አወጡና ደግሞ ፌዴሪኮ ኬዛን አስገቡ። ያው ሲስተሙ እንዳለ ሆነ በአራት አራት ሁለት ኤኪቲኬ ጎን ኤኪቲኬ በግራ በኩል እየወጣ ከግራ እየተነሳ እንዲያጠቃ ፓራላል ሆነው ከኢሳቅ ጋር እንደጀመሩ ሁሉ ፓራላል ሆኖ ደግሞ ከኬዛ ጋር እንዲቀጥል ተደረገ። በዚህ በኩል ጎል ማስቆጠር ችለው ነበር። እንደውም ኦፕታ የፐርፎርማንስ ግራፉን ማሳየት አልችልም እዚህ፣ ወይ ማታ በዘዊኬንድ ላይ ያሳያችኋለሁ። የኦፕታ ያወጣው የፐርፎርማንስ ግራፍ ከዚህ ከስልሳኛው ደቂቃ በኋላ ላይ ከዩናይትድ ጋር የነበረው የፐርፎርማንስ ልዩነት በጣም ሰፍቷል፣ ወደ ላይ ተነስቷል። የሊቨርፑል ወደ ላይ ተነስቷል። እና ጋክፖ ጎል ያስቆጠረው ከዚህ በኋላ ነው። ይሁንና ሳላ የበለጠ ከጎል የራቀበት ሲስተም ሆነ። ኤኪቲኬ ከግራ እየተጫወተ ጎሎችን ይሞክር ነበረ። ሊቨርፑል ተጫነ። ሰባ ስምንተኛው ደቂቃ ላይ ኮዲ ጋክፖ አስቆጠረ። ነገር ግን ያው እዚህ ጋ የቡድኑ ሳይኮሎጂ ያለበትን ደረጃ የሚያሳያችሁ እየተመራ በጣም ሰዓት ፈጅቶበት የሲስተም ለውጥ አድርጎ ከብዙ ሙከራዎች በኋላ አቻ የምታደርገውን ጎል አስቆጠረ። ከዛ በኋላ ደግሞ ይሄንን ተንተርሶ አንድ ለአንድ መሆኑን ተንተርሶ ደግሞ የማሸነፊያን ጎል ለማስቆጠር የአሸናፊነት ስነልቦና መንቦግቦግ አለበት፣ በደንብ ግልጥ ብሎ መታየት አለበት፣ ይበልጥ መጋል አለበት። በሂደት ግን ያንን ውጤት ማስጠበቅ አልቻሉም። በደካማ ጎን ናቸው የቆመ ኳስ በመከላከል ረገድ ያላቸው ደካማ ጎን መልሶ ጠልፎ ጣላቸው። ሞሐመድ ሳላ ጅቡቲ ላይ ጎል አስቆጥሮ ነበር። ሰሞኑን የሳላ ቦታ ጅቡቲ አይደለም። ለዓለም ዋንጫ ማጣሪያ ከግብፅ የሳላ ቦታ ይሄ ነው። ከትላንትና ጨዋታ በፊት በ17 ጨዋታ 16 ጎል ያስቆጠረበት የላንክሻይር ደርቢ ነው እንጂ የሰሜን ምስራቅ አፍሪካ ቡድኖች ጨዋታ አይደለም የእርሱ ቦታ። ጎልና ናፍቆታል። ደጋፊውም አሁን ሞሳላ ኢጂፕሽን ኪንግ የሚለውን ዝማሬ ከዘመረ ቆየ። ሶስት ሞከረ አንዱ ብቻ ነው ኢላማውን የጠበቀለት። ትላንት ግን ኦቨር ኦል አጠቃላይ ምዘናውን ከወሰድን ሞሳላ አንድ ዘጋቢ እንዳለው ነው ከአምናው እንዴት እንደ መዘነው አላቅም፣ ብቻ ከአምናው 20 ፐርሰንት ብቃቱ ብቻ ነው ያለው ጥላው ያለው ብንል ባለፈው የውድድር ዘመን በጎልና በአሲስት አጠቃላይ ጎል ተሳትፎ ሀምሳ የደረሰው ግብፃዊው አደገኛ ተጫዋች። አቤት እግር ኳስ አለህ ስትባል እኮ ነገ የለህም። በለመደው ብዙ በሚጠበቅበት ፊክስቸር ላይ እንዲህ ሆነዋል። አንድ ሞሐመድ ሳላህ ብቻ ቢሆን ችግር አልነበረም። ቨርጅል ቫንዳይክም ግን የቡድኑ ዋነኛው አምበል መሪው የኋለኛው የፍልሚያው መሪ ጄኔራል እሱ ራሱ የወትሮ ቫንዳይክ አይደለም። የቡድኑ ምሰሶች እንደዚህ ባዘመሙበት ሰዓት ቡድኑ ጸንቶ ሊቆም አይችልም። ይልቅስ አርክቴክት አርነስሎት መላ መፍጠር አለባቸውና ጊዜ የላቸው። ፈጥነው ማስተካከል ይኖርባቸዋል። አሁን ወደ ቀውሱ ግዛት ወደም እየገቡ ነው። ይሄ ለሌሎች አነስ ላሉ ወይ ለመካከለኛ ሰንጠረዥ ላይ ላሉ ክለቦች ቢሆን ኖሮ ክራይሲስ አይባልም ነበር። አሁን ግን ወደ ክራይሲሱ እየገቡ ነው ያሉት። ለምን ሊቨርፑል ነው የአምናው ሻምፒዮን ለምን ሊቨርፑል ነው በዚህ ክረምት 450 ሚሊዮን ፓውንድ መዋለ ነዋይ አፍስሶ ቡኑን ያጠናከረ ስለሆነ። በዩናይትድ ቤት ውስጥ ከቅርብ ጊዜ ወዲህ የምናውቀውስ የተለመደ ስለሆነ አሁን ቀውስ እየገባ ነው ለማለት ተመሳሳይ ምዘና ላንጠቀም እንችላለን ለሊቨርፑል። ሊቨርፑል እላይ ተሰቅሏልና ከደረጃው እየወረደ ካየ ነው ስሎት ላይ ቢጫ መብራት እየበራ እንደሆነ እንረዳለን። ጨዋታዎችን በተከታታይ ስትሸነፍ እንደገና ማሸነፍን ለመጀመር ትጥር አለ አሉ አሰልጣኝ ስሎት። ኮንፊደንስ እያጣችሁ ነው የሚለውን ነገር ግን አልቀበለውም አሉ። ምክንያቱም በተሸነፍንባቸው ጨዋታዎች ሁሉ በሁለተኛው ግማሽ የማይታመኑ የጎል እድሎችን እየፈጠርን ነው የተሸነፍነው። በፕሪምየር ሊግ የተሸነፍንባቸው ሶስት ጨዋታዎችን ካየህ ይህን ጨዋታማ ሊቨርፑል መሸነፍ አልነበረበትም ብለህ ነው የምትደመድመው አሉ ስሎት። እርግጥ ትላንትና 19 ጎል ሙከራ ሞክረዋል 19 ሁለት ብረት ገጭቶባቸዋል ስድስቱ ግማሹ ኢላማቸውን የጠበቁ ነበሩ ኦን ታርጌት 11ዱ ኢላማቸውን አልጠበቁም ሁለት ሙከራዎች ደግሞ ብሎክ ተደርጎባቸው በዩናይትድ ተከላካዮች ከመንገድ ቀርቶባቸዋል ኮዲ ጋክፖ አምስት ሞሐመድ ሳላ ሶስት ቨርጅል ቫንዳይክ ሁለት ሙከራዎች ሞክረዋል የተገኘው ግን አንድ ጎል ብቻ ነው በሊቨርፑል ከፊትም ከኋላም ችግሮች አሉ። ስሎት ተከላካዩን ማጠናከር የማይነቀነቅ አጥር አድርጎ መልሶ መስራት፣ አጥቂው ደግሞ አይምሬ ጎል አስቆጣሪ ሆኖ ክሊኒካል ባህሪ እንዲዝ ማድረግ ግዴታቸው ነው። አማካይ ክፍሉንም በጨዋታ ላይ እንደዚህ ከስልሳ ደቂቃ በፊትና በኋላ እንዲህ ከመቀያየር ወደ አስተማማኝ የመሃል ሜዳ ጥምረት የመቀየር አስቸኳይ ግዴታ አለባቸው ከሁሉ በላይ ሊቨርፑል ብዙ ገንዘብ አፍስሶ ያመጣባቸው እነዚህ ወርቅ ወርቅ ልጆችን አቅልጦ ሰርቶ እንደገና ወደ አንፊልድ ጌጥነት የመቀየር ትልቅ የቤት ስራ አለባቸው። ከዚህ በፊት አርነስሎት በእንዲህ ባለ ቻሌንጅ አይታወቁም። በሀገራቸውም ሙያውን ሲጀምሩ ባለፉባቸው ክለቦች፣ በሊቨርፑልም ባለፈው የውድድር ዘመን አንድ ሲዝን ባሳለፉበት እንዲህ ያለ ፈተና ገጥሟቸው አያውቅም። ያለ ጥርጥር መላጠው አሰልጣኝ ያለ ጥርጥር የአሰልጣኝነት ሕይወቴ ከባዱ ወቅት ላይ እገኛለሁ ብለው ይናገራሉ። የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ፣ አቢሲኒያ የሁሉም ምርጫ ዋናው